ከሆነ ወይ ከሀይሚ ከተመካከራችሁ ፕራንክ እየሰራችሁ ከሆነ እባክሽን አታስጨንቂን። ልጁም አይጨነቅ እኛም አንጨነቅ። እንግዲህ ቤተሰብ፣ የትላንትና ነገር ሁላችንም አስደንግጦናል። ሁላችንም በጣም ነው ያስደነገጠን። ቤተሰብ፣ እውነት ነው የምናገረው። ዛሬ እንግዲህ አንዳንድ ነገሮችን እውነታዎችን እነግራችኋለሁ ማለት ነው። በጣም በሚገርም ሁኔታ አንዷ እህቴ ከካናዳ ደውላ የሊንዳን ስልክ ላከችልኝ። ከፈለጋችሁ ስልኳን ላሳያችሁ፣ የሊንዳን ስልክ ማለት ነው እና እዚህ ጋር ይታያችኋል። አምስቴን የደወልኩላት ይሄ ይሄው የሊንዳ ስልክ፣ አምስቴን የደወልኩት ማለት ነው። አምስቴ ደውዬ በአምስተኛው ስልኳን አነሳችልኝ ማለት ነው ቤተሰብ። በጣም የሚገርም መልስ ነው የሰጠችኝ፣ በጣም የሚገርም መልስ በአምስተኛው ነው ያነሳችው። አላነሳ በላይ ስንት ነገር አድርጌ ነው ያነሳችልኝ ማለት ነው ቤተሰብ። በጣም ነው የገረመኝ፣ አመላለሷ፣ ሁሉ ነገሯ በጣም ይገርሟቸዋል። በጣም እልህ የሚያስይዝ ነበረ። እግዚአብሔርን ነው የምላት። ቢያንስ ቢያንስ ከእሷ ጋር አስር ደቂቃ የሚሆን ተጨቃጭቀናል፣ ተነጋግረናል እና ቤተሰብ የተናገረችው ንግግር ብቻ እኔ እንጃ። እኔ እነግራቸዋለሁ የተናገረችውን ንግግር ምን መሰላችሁ እንግዲህ ሀይሚና ብሩኬ ሪሌሽንሽፕ የላቸውም አለች። ሪሌሽንሽፕ የሚባል ነገር የላቸውም ምንም ፍቅር ነገር የላቸውም። እኔ ደግሞ በዚህ አጋጣሚ ብሩኬ ነው ወድጀዋለሁ አለች ማለት ነው። እኔ ደግሞ ፕራንክ ከሆነ ወይ ከሀይሚ ከተመካክራችሁ ፕራንክ እየሰራችሁ ከሆነ እባክሽን አታስጨንቂ ነው ልጁ ማይጨነቅ እኛ ማንጨነቅ ስርዓት ምንም ነገር፣ ከሀይሚ ጋ እንዴት ነው እኔ ፕራንክ አድርጌ የምሰራው? እንዴት ብዬ ነው ከሀይሚ ጋ ፕራንክ የምሰራው? ከሀይሚ ጋ ያወራኋት ሪሌሽንሽፕ እንደሌላቸውና ከእኛ ከህይወታችን እንድትወጣ ነው የተናገርኩት። ለምን? እኔ ብሩኬን ስለወደድኩት ነው ያለችው። ገብቷችኋል? ለለ ሀይሚ ስትጠይቃት እንግዲህ ሀይሚ ሙኬኔ ና ብሩኬ ሪሌሽንሽፕ የለንም ካለች በዛ ምክንያትም በቀደም ባለፈው በተናገረችው ሀይሚ የተናገረችው ንግግርም በሱም ይሆናል። እንግዲህ እቺ ልጅ ብሩኬ እና ሀይሚ የሪሌሽንሽፕ ስለሌላቸው እኔ ብሩኬ ጋራ መሆን እፈልጋለሁ፣ ከብሩኬ ምራቅ ለደቂቃ አልፈልግም ነው ያለችው። እግዚአብሔርን፣ ለደቂቃ አልፈልግም ከብሩኬ ምራቅ ነው ያለችው። በጣም ነው የደነገጥኩት። አስደንጋጭ ነገር ነው የተናገረችው እውነት እውነት በጣም ነው እኔ ተናድጄ ነው ሲናገራትም የነበረው። እባክሽን ከማላቸው ውጪ እባክሽን እነሱ ሪሌሽንሺፕ ባይኖራቸው በጣም የሚዋደዱ ለወደፊት እነሱ ወደፊት ነው ፍቅራቸውን መገላለጽ የሚፈልጉት ወደፊት የሚፈላለጉ ሰዎች ናቸው ያልኳት። ወደፊት ቢፈላለጉም ባይፈላለጉም እዚህ ጋራ ምንም ነገር እንደሌላቸው ነው የማውቀው። በዛ ምክንያት ነው የፍቅር ውስጥ ሊገባ የቻልኩት ያለችው። ፕራንክ ከሆነ ማቆሜን ያልኳት፣ ፕራንክ አይደለም ነው ያለችኝ። ትክክለኛ የኔ ውሳኔ ነው። ፕራንክ አይደለም። እኔም እሷ እንደ ከፋት እኔም ከፍቶኛል። በጣም ወድጀዋለሁ ብሩክ ነው ያለችው ልጅቷ ማለት ነው፣ ሊንዳ ማለት ነው። እና በጣም ነው ያዘንኩት። ቤተሰብ የሚገርማችሁ ነገር እንግዲህ ታውቃላችሁ ሀይሚና ብሩኬ በጣም ይዋደዳሉ። ፍቅርን ባይገላለጹ ይዋደዳሉ። እኔ ሲመስለኝ ሲመስለኝ አሁን ብሩኬ በሀይሚ ትቀናለች፣ ሀይሜ በብሩኬ ይቀናል። ለምንድን የሚቀናኑት እነዚህ ልጆች? ስለሚዋደዱ። ስለ ወደፊት ነው እነሱ እያሰቡ ያሉት። አሁን ፍቅራቸውን ባይገላለጹ ወደፊት የሚፈላለጉ ልጆች ናቸው። በዛም ምክንያት ይመስለኛል አሁን ሳስቦ ሳስቦ ወደፊት ለማድረግ ለወደፊት የሚፈላለጉ እጆች ነው ይመስለኝ። እኔ ደግሞ ይሄ ወደፊት ምናምን በመሀላቸው ነገር ከገባ ሊበላሽ ይችላል። ወደፊት የሚባል ነገር የለም ገብቷቸዋል። አሁን ለምሳሌ እኔ ሁሌ የሚወስደው አሞራውና ዴዚ ናቸው። ዴዚ አሁን ሀያ አመቷ ነው አሞራው ሀያ አንድ ነው። ልክ እንደ ብሩኬና እንደ ሀይሚ ናቸው። ሁለ ነገራቸው ሁለ ነገራቸው ሀይሚና ብሩኬ፣ ብሩኬና ሀይሚና ብሩኬ፣ ዴዚና አሞራው አንድ ናቸው በቃ የእድሜ የሁሉ ነገርም ሁሉ አንድ ነው፣ በቃ እንትናቸው ማለት ነው። አሁን ይሄው አሞራው ማግባት ይፈልጋል። እውነተኛ ሪሌሽፕ ውስጥ ገብቷል፣ እነሱ ገብቷቸዋል። ስለዚህ ብሩኬ እና ይሚ ደግሞ ልጅ አይደሉም። በአሁኑ ሰዓት የሚያስቡ ናቸው፣ መጥፎና ጥሩን የሚለዩ ሰው ልጆች ናቸው። ስለዚህ እኔ በጣም እኔ እንጃ፣ እኔ ውስጤ በጣም ተሰብሯል። ትናንትና ብሩኬ ሊገልጽ እኔ ሊያስረዳ ነበር ሁሉን ነገር ፍላጎቱን ሁሉን ነገር ለሀይሚ ለማስረዳት ፈልጎ ነበር፣ ግን ሊንዳ የምትባል ልጅ መታየው ሁሉን ነገር አበላሸች። ማለት ይኸውላችሁ፣ ይሄ ነው ህይወት ማበላሸት። ትናንትና የተሰራው ስራ ሁሉ በጣም በጣም በጣም ያሳዝን ነበር። በጣም ልብ ይሰብር ነበረ። በጣም ብዙዎቹ አዝነዋል፣ ገብቷቸዋል፣ አዝነዋል፣ ብዙዎቹ አዝነዋል። ለምን በቃ ይሄ ምንድን ነው? እልህ የመያያዝና መሀል ላይ ሰው ማስገባት በቃ እልሃቸው። ሰው ፍቅር ወደፊት፣ ፍቅር እንዘራለን፣ ወደፊት ፍቅር እንጋባለን፣ ፍቅራችን እንገላለጣለን የሚል ሰው ደግሞ እልህ ውስጥ መግባባት የለበትም። አሁን ብሩኬና፣ ሁሌ እንደዚህ እልህ ውስጥ ከገባችሁ ሁሌ እንደዚህ ፍቅር እንደዚህ አይሄድም። ልንገራችሁ አሁን፣ ስለዚህ እልህ የሚባል ከመሀላችሁ ማውጣት ነው ያለባችሁ። አንዱ ለአንዱ መረታት አለበት። እንደ እሱ አልረታም፣ አንቺ አልረታም፣ በቃ ይሄ ነው እኮ ይሄ ሁሉ ችግር ውስጥ ያስገባችሁ። ትላንትናው አይሜ አንገቷን ደፋች። እኔ በጣም ነው ያሳዘነችኝ። ብሩኬ አንገቱን ደፋ። ለምን ይሄ እልሃቸውን ሁለቱም አንገታቸው እንዲደፉ ያደረጋቸው እልህ ነው። እልሁስ ባይገቡ አንገታቸውን ባልደፉ ሁለቱም አሁን። ልጅቷ ሊንዳ የምትባል ያና ሊንዳ የምትባል አሁን ከነሱ ከብሩኬ የምትፋተም አይመስለኝ። ሳስብ አሳስብ እንዳወራዋት ከሆነ ማለት ነው ቤተሰብ ፕራንክም ከሆነ ነገር ይሄን ያልኳት እውነት በጣም ነው የሚያሳዝነኝ። እንደዚህ አይነት ነገር ሲፈጠር በጣም በጣም ነው የሚያሳዝነኝ። እንግዲህ ቤተሰቦቻቸው፣ ሙሽዬም ታውቃለች። ሀይሚ ነብሩኬ እንደሚዋደዱ ሀቡ ያውቃል። መለኛው ያውቃል። የእሷ ቤተሰቦች ያውቃሉ እንደሚዋደዱ። እነሱ ለወደፊት እንደሚፈላለጉ ነው እንግዲህ ስንሰማም የነበረው ለወደፊት እንደሚፈላለጉ ነው። እኛን ፍቅረኛ ብቻ ታውቃላችሁ። እኛ ኮሜንታተሮች እና እኛም ትንንሽ እና አነስተኞች ብሮች ፍቅረኛ እናደርጋለን። ያልሆነውንም ሰው ፍቅረኛ ሆኗል ብለን ምናጣብቀው ራሳችንን፣ ምናፋተውም ራሳችን ግን እነሱ መጀመሪያ ፍቅራቸውን ሳይገልጹ እኛ ፍቅረኛ ሞች ፍቅረኛ ሞች እያልን ስናወራ የነበረው ማለት ነው። እና ግን ቤተሰቦች ሁሉ ስለሚያውቁ እነዚህ ልጆች ይሄን ነገር ማድረግ የለባቸውም። በቃ ቤተሰብ የሚያውቅ አሁን ብሩክ ትናንትና በቀደም ነው መች ነው የጋሽ እያደራ አለብኝ። የጋሽ እያደራ ብቻ ሳይሆንም አንተ የራስ ፍቅር የራስም ነገር ስላለ እሱንም መናገር አለብህ። ያሽዬ ብቻ ደራ ስላልክ ሳይሆን ያንተም ፍቅርን እውነተኛ እኔ እንጃ። ብቻ ኔ ብሩክ አላቅም። ትላንትናም ሊናገር ነበር ሀሳቡን ሊገልጽ ነበረ። በጣም ያዘነው ወንድሜ ልቡ ስብር ነው ያለው፣ ሀይሚም ልቧ ስብር ነው ያለው። ይውላጭ ይሄ ነው። እኛም ልባችን ተሰበረ። ልጅቷም ይሄው ከብሩኬ ፍቅር እንዳለባት ሃይሚና ብሩኬ ምንም ነገር እንደሌላቸው ይሄ ሁሉ ነገር ምንድነው መሀላቸው ላይ የገባው? ፍቅር ስላልተገላለጹ ፍቅር መሀላቸው ላይ ስለሌለ እኔ አይመለከተኝም ነው ያለችው። በቃ አይመለከተኝም ነው ያለችው ይቺ ልጅ ማለት ነው። በጣም ያሳዝናል። በጣም ነው የሚያሳዝነው። ሁሉም የራሱን ጉዳይ ነው እያሯሯጠ ያለው። አሁን ሀይሚና ብሩኬ እርግጠኛ ነኝ፣ እኔ ሁለት ቀን ነግሬያቸው ነበር። ብር ይታረቃሉ ብያለሁ፣ ያብሮ ይሆናሉ ግን ይሄው መሀል ላይ የተፈጠረው እንግዲህ አይታችኋል፣ መሀል ላይ የተፈጠረው ውሳኔ አይታችኋል። ሃይሚ በጣም ነው ያሳዝነችኝ። አንገቷን ደፍታ በጣም በሚያሳዝን ሁኔታ ብሩኬ እጁ እንኳን አይታችኋል እንዴት እንደሆነ። እነ ዛሬ ምን እንደሚፈጠር ምን እንደሚደረጉሉ አናቅም። ከዚህ በኋላ ሃይሚና ብሩኬ ይገናኛሉ ወይስ አይገናኙም ነው እዚህ ጋራ። ብቻ እኛ ትርቁን ታርቀው እንዲመጡልን ነው የምንፈልገው። እግዚአብሔር ከነሱ ጋራ ይሁን ነው የምለው እኔ በጣም ነው የምወዳቸው። ሁላችሁም የጨረቃ ፋሚሊዎች አይዞን፣ እግዚአብሔር ቃል ይታረቃሉ ብዬ አስባለሁ። ለማንኛውም ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለነ ሀይም ያድርሱልኝ። እወዳችኋለሁ። በእናታችሁ ሰብስክራይብ ሰብስክራይብ ያላደረጋችሁ ናቸው አብዛኞቻችሁ የምታዩት፣ ሰብስክራይብ እያደረጋችሁ ቪዲዮም ብትመለከቱልኝ በጣም ደስ ይለኛል። እወዳችኋለሁ። ሰላም ዋሉልኝ።